በቀድሞ አጠራር በካፋ ክፍለ ሀገር ኮንታ አውራጃ ኡሻዬ ወረዳ ባለ ከተማ ነው ተወልዶ ያደጉት። በአሁኑ አወቃቀር ደግሞ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዳውሮ ዞን እሰራ ወረዳ ማለት ነው። በትምህርት ሚኒስቴር፣ በውጭ ጉዳይ ሚኒስቴር እንዲሁም በተለያዩ ተቋማት ከመካከለኛ እስከ ከፍተኛ የስራ ኃላፊነት ቦታዎች ሰርተዋል። በአሁኑ ወቅት በአርማዎር ሃንሰን የምርምር ኢንስቲትዩት በዋና ዳይሬክተርነት ሀገራቸውን በማገልገል ላይ ይገኛሉ። ከ30 ዓመታት በላይ በምርምር ስራ ያሳለፉ ናቸው። በሀገር ውስጥና በውጭ አገራት በርካታ ውጤታማ የምርምር ስራዎችን የሰሩ አንጋፋ ተመራማሪም ናቸው። ዛሬ ወደ እናንተ ልናድርስ የወደድናቸው ባለታሪካችን። ሰላምታችን በያላችሁበት ድረስ ውድ አድማጮች። በዛሬው ዝግጅታችን ፕሮፌሰር አፈወርቅ ካሱን የሚመለከት መሰናዶ ይዘን መተናል። ፋና ሚዲያ ኮርፖሬሽንን ዋቢ በማድረግ ሀብታሙ ታደሰ ያዘጋጀውን ማርታ ታምሩ ከቴክኒክ ባለሙያው ዮናስ ቶማስ ጋር በመተባበር ወደ እናንተ እናስደምጣለን። አብራችሁን ትቆዩ ዘንድም በአክብሮት ጋበዝ ናችሁ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዳውሮ ዞን እሰራ ወረዳ በሚገኝ የገጠር መንደር ተወልደው ያደጉት ፕሮፌሰር አፈወርቅ ካሱ የልጅነት ጊዜያቸው ውጣ ውረድ የበዛበት እንደነበር ይናገራሉ። በትምህርታቸው ጎበዝ እንደነበሩና ለቤተሰቦቻቸው በቅንነት የሚታዘዙ እንደነበሩም የልጅነት ጊዜያቸውን ያወሳሉ። ተወልጄ ያደግኩት በገጠሪቱ ኢትዮጵያ ውስጥ ነው በቀድሞ አጠራር የከፋ ክፍለ ሀገር ብሎኮንታ አውራጃ ኡሻዬ ወረዳ ባሌ ከተማ ይባላል። በአሁኑ በደቡብ ምዕራብ ኢትዮጵያ ክልል በዳውሮ ዞን እሰራ ወረዳ ባሌ ከተማ ነው ያደግኩት። ያኔ በዚያን ዘመን እኔ ያደግኩበት ወረዳ ውስጥ አንድ አንደኛና መለስተኛ ሁለተኛን ደረጃ ትምህርት ቤት፣ ያ ትምህርት ቤት ከኛ ቤት የሶስት ደቂቃ የሁለት ደቂቃ ርቀት ላይ ነው ያለው። ባንዲራ መስቀል የእኔ ስራ ነበር። ስለዚህ ሂጄ፣ አውጥቼ ባንዲራ ሰቅላለሁ። በጣም ደስ ይለኛል። ከፍ ከፊት በቁመቴ ደግሞ አጭር ስለነበረ ሰልፍ ላይ ከፊት ነው እና ክፍል ውስጥም ከፊት ነው የምቀመጠው። ትምህርትም በጣም ወድ ነበረ። ትምህርት ቤት አንደኛ ስለምወጣ የወላጆች ቀን ላይ ሰኔ ሰላሳ ላይ አባቴም እናቴም መጥተው ስሜ ተጠርቶ ሽልማት ሲቀበል አባቴ ሲያጨበጭብ እናቴ እልል ስል የማየው ልዩ ደስታ ልዩ ስሜት ይሰጠኝ ነበር። ስለዚህ በየዓመቱ ጎበዝ የሚሆነው ለእናቴ ብዬ አስብ ነበር እና በቃ ለእናቴ ጎበዝ መሆን አለብኝ አስር ከአስር ሐምሳ ከሐምሳ መቶ ከመቶ ማምጣት አለብኝ እያልኩ እታትር ነበር እና ያ የልጅነቴ ልዩ ነገር ነው ብዬ አስባለሁ። ሁለተኛው እናቴን አገለግል ነበር አገልጋይነት በልጅነት እኔ በቤተሰብ ሁለተኛ ልጅ ነኝ። ታላቅም ወንድ ነው። ያው ገጠር ቤተሰብ ውስጥ ከብቶች አሉን። ታላቅ ወንድሜ ከብቶችን ያወጣል። እነሱን ማሰማራት የታላቅ ወንድሜ ስራ ነው። እኔ ደግሞ በጧቱ ተነስቼ ውሃ ቀድቼ ቤት ጠርጌ ቡና አፍልቼ ያደረ ምግብ አሙቄ ጎረቤት ጠርቼ ቡና ጠጥቼ ነው ትምህርት ቤት የሚሄደው ከትምህርት ቤት መልስ ቤት ውስጥ እናቴን እያገዝኩ ነው ያደግኩት። እሱ ራሱ ብዙ ነገር የሰጠኝ አድጌ ነው። በህይወት አሁን የማስበው መታዘዝ፣ ማገልገል በራሱ ትልቅ ትምህርት ቤት ነው ብዬ ነው የምወስደው። በተወለዱበት አካባቢ የሁለተኛ ደረጃ ትምህርት ቤት ስላልነበረ ከሚኖሩበት አካባቢ አርባ ኪሎ ሜትር በላይ በመጓዝ ስንቅ ቋጥረውና ቤት ተከራይተው ትምህርታቸውን ይከታተሉ ነበር። ይህ ዘመን የአብሮነት እሴትን ያዳበሩበትና ማህበራዊ መስተጋብራቸውን ያጎለበቱበት እንደነበር ያነሳሉ። ለዛሬው ማንነታቸው ደግሞ መሰረት የጣሉበት እንደሆነም ነው የሚያብራሩት። ትምህርትም ስንማር ሃይስኩል ካደኩበት ከተማ መንገድ አቋርጠን ቁልቁለት ወርደን ወንዝ ተሻግረን ዳገት ወጥተን፣ በረጅሙ መንገድ ከሆነ 60 ምናምን ኪሎ ሜትር ነው። እና ያንን በእግር እየሄድን ነው በሳምንት የምንማረውና ያ ራሱ ያስተማረኝ ነገር አለ፣ ጥንካሬ፣ ራስን በዚያ እድሜ ማስተዳደር። የ14 ዓመት ልጅ 15 ዓመት ልጅ ሆኖ ስንቅ ይዞ ከቤት ሁድለት ወጥቶ ሌላ ከተማ ሄዶ ቤት በተከራየበት ቤት ውስጥ ኖሮ ራሱን መግቡ ራሱን አስተዳድሮ መኖርም ሌላኛው የልጅነት ጥንካሬ ነው። ብዙ ወይኔ ጓደኞች በዚህ አይነት መንገድ አልፈዋል፣ ግን ትሩፋቱ ለእኔ ከፍ ያለ ነው ለወጣትነት እድሜ እና ለሌላው እድሜ። ያም የአብሮነት አብረን አንድ ቤት ውስጥ ስድስት ሰባት ሆነን ነው ተከራይተ የምንኖረው። የቤት ኪራይ አንድ ብር ነበርና አንዳንድ ብር እንከፍላለን። አምስት ስድስት ሆነን መሀል ላይ እሳት ማንደጃ ቦታ አለ። እሳች ጋ እሳት እናነዳለን፣ ያመጣንን ቆጮና ሞቃለን፣ ሽሮ እንሰራለን። እንደዛ እርግን ይኖር ነውና፣ ከዛ ውስጥም ትልቅ ሌሰኖች ነበሩ። ሃይስኩልም ውስጥ ከስድስት ወረዳ ለተወጣጣን ተማሪዎች አንድ ሃይስኩል ብቻ ነበር። የዋካ ከፍተኛ ሁለተኛ ደረጃ ትምህርት ቤት ይባላል። ያኔ ኩሎኮንታ አውራጃ ስድስት ወረዳዎች ነበሩት። ስድስቱም ወረዳዎች ውስጥ ሌላ ሃይስኩል አልነበረም። አሁን ኮንታ ዞን የተባለው ሃይስኩል አልነበረም። እና የኮንታ እስከ ስምንተኛ ክፍል የሚደርሱ ተማሪዎች ስምንተኛን ሲጨርሱ ጅማ ነው የሚሄዱት፣ ወይ ቦንጋ ነው የሚሄዱት። ሌሎቹ የአምስት ወረዳዎች ተማሪዎች የኔንም ወረዳ የውሻይ ተማሪዎችን ጨምሮ ስምንተኛ ክፍልን ስንጨርስ ዋካ ሃይስኩል ሄደን ነው የምንማረውና እኛ አርባ ኪሎ ሜትር ነው የምንሄደው። ሌሎችም እንደዛ ርቀው ይመጣሉ። መልካም ነገር እዛ አይተናል። የልጅነት ሕይወቴ ብዙ ነገር አለው፣ ግን ለእኔ ስንቅ ሆኖኛል ለብዙ አሁን ለደረስኩበት ደረጃ አሁን ለምወስናቸው ውሳኔዎች ባለፉት ዓመታትም ላለፍኩባቸው መንገዶች ጥሩ መደላድል ሆነዋል ብዬ ነው የማምነው። የሁለተኛ ደረጃ ትምህርታቸውን በከፍተኛ ውጤት ካጠናቀቁ በኋላ የተመደቡበትን ዩኒቨርሲቲ ለማወቅ ከተወለዱበት ቦታ 220 ኪሎ ሜትር ርቃ ወደምትገኘው ጅማ ከተማ መጓዝ ነበረብኝ ይላሉ። ጅማ ከተማ ለመጀመሪያ ጊዜ መኪና ያየሁባትና የተሳፈርኩባት ኮካ የጠጣሁባት ፎቅና መብራት ያየሁባት ለእኔ የቴክኖሎጂ ከተማ ናት፣ ሲሉም በፈገግታ ያስታውሳሉ። በወቅቱም የኢትዮጵያ የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና ከባድ ነበር። ብዙ ተማሪ ያለ ሶስታችን ማለፋችን ትልቅ ደስታ ነው የፈጠረ። ካለፍን በኋላ ለካስ በዚያን ወቅት ዩኒቨርሲቲ ውጤት ያመጡ ሰዎች የት ዩኒቨርሲቲ መማር ትፈልጋለህ? ተብሎ ቅጽ ተልኮላቸው ይሞሉ ነበር። በእኛ ወቅት አልሞላን፣ እኔ አልሞላሁ። ከዚያ ጊዜው ሲደርስ ወሬ ሰማንና ዩኒቨርሲቲ ባትሞላም ጋዜጣ ላይ ስም ስለሚወጣ ጋዜጣ ማየት አለብ የሚል መረጃ ደረሰኝ። ከዚያ ካደኩበት ቦታ ከብሻ የወረዳ ጋዜጣ ለማየት ወደ ጅማ መምጣት ነበረብኝ። ጅማ ማለት ሩቅ ነው። ያኔ ከፋ ክፍለ ሀገር ዋና ከተማ ነው። እኔ ካደኩበት አካባቢ ወደ 200 ኪሎ ሜትር ገደማ ርቀት ላይ ነው ያለው ስለዚህ አባቴ ፈረስ ጭኖ ለእኔ ያዘጋጀውን እቃ ሻንጣ የሚሸከም ሰው አዘጋጅቶ እኔና እሱ ሰውዬ በእግራችን እሱ አባቴ ፈረስ ላይ ሆነው አጎቴም ተጨምሮ ሸኚ ሆነው ጭዳ የሚባል ቦታ ድረስ መጣን በእግር ያኔ መኪና የሚሰራው ከጅማ እስከ ጭዳ ድረስ ብቻ ነው ስለዚህ ለመቶ ምናምን ገደማ የሚሆን ኪሎ ሜትር በእግራችን መጥተን እዛ አድረን በነጋታው ወደ ጅማ የሚመጣ መኪና አግኝተን ጅማ መጣን ያ ለመጀመሪያ ጊዜ መኪና ያየሁበት ቀን፣ መኪና ላይ ወጥቼ ጅማ መጣው። ጅማ ሲደርስ የኔ አብሮ አደግ ጓደኛ አሁን የእህቴ ባለቤት ነው። እሱ ቀደም ብሎ ጅማ መጥቶ ብስክሌት እንደዚህ እያከራየ ስራ እየሰራ ይኖር ነበር፣ እና ያ ጓደኛዬ ተቀበለኝና፣ ጅማ ሲደርስ አባቴ ዘመዳችን ቤት ሄዳል። አጎቴንና አባቴን እዛ አስቀምጠው ጓደኛ ይዞኝ ሄዳል። ጅማ ላይ በወቅቱ የሚታወቅ አንድ ሆቴል ነበር፣ አቶ ተካ ኤጌኖ ሆቴል የሚባል እዛ ቤት ይዞኝ ሄዶ ምሳ ይጋብዘኛል። ያኔ እንጀራ ድንች ወጥ እሱን ነው የጋበዘኝ። ሀምሳ ሳንቲም ነበር። መኪና ላይ እንደወጣ ድል የሰጠችኝ መብራት እንዳይ፣ ህንፃ ፎቅ ቤት እንዳይ ያደረገችኝ የኔ የቴክኖሎጂ ከተማ ናት። ለእኔ ከኢሰራ ወረዳ ወጥቼ፣ ከድሮ ከኩሎ ኮንታ ወጥቼ ጪዳ መድረስ የመጀመሪያው ሾክ ነው። መኪና ሳይ፣ ጅማ ሲደርስ መብራት ማየት፣ ህንፃ ማየት፣ ኮካ መጠጣት እነዚህ ሁሉ ሾኮች ነበሩ። ከዛም ሻእቢያና ደርግ ጦርነት ላይ የነበሩበት ወቅት ስለነበር ከአዲስ አበባ ወደ አስመራ በአውቶቡስ መንቀሳቀስ የማይቻልበት ዘመን መሆኑን ያነሳሉ። አስመራ መሄድ የሚቻለው በአውሮፕላን ብቻ እንደነበርም እንዲሁም ከዛ በኋላ ወደ ዘመድ ቤት መጣንና ዘመዳችን ልጅ ገበያነሽ የምትባል አባቴ ነግሯት ጋዜጣ ፈልጋ ይዛ ትመጣለች። ጋዜጣ ሲታይ ለካስ የደረሰኝ አስመራ ዩኒቨርሲቲ ነው በወቅቱ። አስመራ ዩኒቨርሲቲ መሄድ ከባድ ነበር። ያኔ ሻቢያና ደርግ ውጊያ ላይ ስለነበሩ በመንገድ በአውቶብስ ከአዲስ አበባ ወደ አስመራ መሄድ አይቻልም። ዝግ ስለሆነ ትግራይ ውስጥ አልፎ ወደ ኤርትራ መሄድ አይቻልም። ብዙ ቦታ በወቅቱ የነበሩት ታጋዮች ወያኔም በወዲያ በኩል ሻቢያም መንገድ ስለዘጉ፣ ስለዚህ ወደ አስመራ መሄድ የሚቻለው በአውሮፕላን የጦርነት ወቅትም ስለሆነ አስመራ ዙሪያም ተከቦ ብዙ አውራጃዎች ተይዘው ስለነበረ ያ መረጃ ስለነበረው አባቴ አይ በቃ ልጄን አልልከውም ብሎ ወስኖ ነበር። ከዚያ ሰው ሲፈለግ የአስመራ ዩኒቨርሲቲ አራተኛ ዓመት ተማሪ የነበረ አሁን ፒኤችዲ ሰርቶ የኮተቤ ዩኒቨርሲቲ መምህር ነው ያገለግላል። ዶክተር ግርማ ሰኔ ይባላል። እሱ እዛ ከተማ ተገኘና እሱ መረጃ ሰጣቸው፣ ችግር የለውም እኔ አግዘዋለሁ እኔ ወስደዋለሁ ብሎ ከዚህ አባቴ ሀሳቡን ቀይሮ እንዲሄድ ፈቀደልኝ እንጂ በዚህን ሰዓት ፕሮፌሰር አፈወርቅ አልባልም ነበር። እና ገበያነሽ ያንን ጋዜጣ ይዛልኝ የመጣች አስመራ ዩኒቨርሲቲ እንደደረሰኝ ያበሰረች፣ እሷ ራሷ ደንግጣ ፊቴ ላይ አለ። የእሷ ድንጋጤ የአባቴ ፊት ያጎቴ ፊት የነበረ ድንጋጤ አለና አስመራ ዩኒቨርሲቲ በብዙ መከራ ውስጥ ሆነው አንድ ዓመት ከተማሩ በኋላ ወደ አዲስ አበባ ዩኒቨርሲቲ በመዘዋወር በአዲስ አበባ ዩኒቨርሲቲ በባዮሎጂ ትምህርት የመጀመሪያ ድግሪያቸውን አግኝተዋል። አባቴ እንዲሄድ ወስኖ ወደ አዲስ አበባ ሲመጣ ዶክተር ግርማና የእሱ ጓደኛ ሌላ የአስመራ ዩኒቨርሲቲ የማናጅመንት አራተኛ ዓመት ተማሪ ነበረ። አሁን ለአዲስ አበባ አስተዳደር ይሰራላቱ አባተ ገብረ አምላክ ይባላል። እነሱ ሁለቱ ግራ እና ቀኝ ቁጭ ብሎ፣ እኔ መሀላቸው ቁጭ ብዬ ነው የመጣው እና ከጅማ ተነስቶ አዲስ አበባ ሲደርሱ ያው ብዙ ድሮ ሬዲዮ ላይ የምናውቃቸው ከተማዎች አሉ። ከጅማ ስትወጪ ሰርቦ የሚባል ከተማ አለ። እስከ ሰርቦ ድረስ ያኔ ጅማ ከተማ አውቶቡስ ይመጣ ነበር። አዲስ አበባ ደርሼ ዶክተር ግርማ ሆቴል ይዞ ከኔ ጋር አድሮ እሱ ዘመዶቹ ጋር መሄድ ይችል ነበር፣ ለእኔ ብሎ ሆቴል አድሮ። መክሊት ሆቴል የሚባል ትዝ ይለኛል። ያኔ አምስት ብር ነው ከፍለን ያደር ከዚያ የከፍተኛ ትምህርት ኮሚሽን የሚባል ነበረ በወቅቱ የትምህርት ሚኒስቴር ውስጥ ሳይሆን የኢየሩሳሌም መታሰቢያ ህንፃ ላይ የከፍተኛ ትምህርት ኮሚሽን የሚባል ነበር ሀይር ኮሚሽን ስለዚህ እንደዚህ ጋዜጣ የወጣላቸውን ተማሪዎች ወደ አስመራ የሚሄዱትን የሚልከው የከፍተኛ ትምህርት ኮሚሽን ነበር ስለዚህ ዶክተር ግርማ እስከዛ ድረስ ወስዶ ከመክሊት ሆቴል እስከ ሀይር ኮሚሽን ያለውን መንገድ አስጠናኝ እንዳጠፋ ብሎ አመላለሰኝ እና እሱን ለሚጄ የተመላለስኩ ሀየር ኮሚሽን ማስታወቂያ ለጠፈልን። አስመራ ዩኒቨርሲቲ የተመደባቸው ተማሪዎች በዚህን ቀን ደብረ ዘይት ሄዳችሁ አየር ኃይል ግቢ እንድታመለክቱ፣ በዛ ነው የምትሄዱት ተብሎ ማስታወቂያ ተለጠፈ። ከዚያ ሻንጣያን ይዤ ወደ ደብረ ዘይት ሄድኩ። እስታውን ያቸው ሆቴል አለች ያደርኩባት ሆቴል፣ ገበሬዎች ሆቴል የምትል እዛ አድረን በነጋታው ሄድን። አየር ኃይል ግቢ ስማችን ከጋዜጣ ተጠራ። አውሮፕላን ውስጥ ገባን፣ አስመራ ሄድን። ዶክተር ግርማ እዛ ተቀበለኝ። ወደ ዶርም ወሰደኝ አንድ ትልቅ አዳራሽ ውስጥ 56 ተማሪዎች ተሰጥቶን ገባን። የአስመራ ዩኒቨርሲቲ አንድ አመት ተማርኩ ከባድ አመት ነበር 1982 ዓ ም ሻቢያና ደርግ የተዋጉ የኤርትራ ክፍለ ሀገር ብዙ አውራጃዎች ተይዘው አስመራ ከተማ ና ዙሪያው ብቻ ነበረ ነፃ የነበረው ያልተያዘው በደርግ እጅ ነበረው በተለይ በሁለተኛው ሴሚስተር ከባድ ነበር። ተኩስ ሁሉ ፈንጅ ሁሉ ከተማ ውስጥ ይፈነዳል። ከባድ መሳሪያ አውሮፕላን ሲመጣ ይተኮሳል። ስለዚህ አውሮፕላን ጉዞ ሁሉ ተቋርጦ ነበር። ብቻ እንደምንም በመከራ ውስጥ ሆነን አንደኛ ዓመት ትምህርት ጨረስን። ትምህርት ከጨረስን በኋላ የተባበሩት መንግስታት ድርጅት ሻቢያና ደርግን አናግረው ከዚያ ተፈቅዶ ተኩስ አቁም ተደርጎ የአስመራ ዩኒቨርሲቲ ከአንደኛ ዓመት እስከ አራተኛ ዓመት ያለን ተማሪዎች በአንድ ሳምንት ውስጥ በአውሮፕላን አመላልሰውን ወደ አዲስ አበባ መጣ ከዚ አዲስ አበባ ዩኒቨርሲቲ በአስመራ ዩኒቨርሲቲ ስር ሆነን አዲስ አበባ ዩኒቨርሲቲ አስጠግቶን ለአንድ ሴሚስተር ተማርኩ ከዚ በ1983 ዓ.ም ለውጥ ሲመጣ የአስመራ ዩኒቨርሲቲ ሲቀር የአዲስ አበባ ዩኒቨርሲቲ ተማሪ ሆንኩ ማለት ከዚ አዲስ አበባ ዩኒቨርሲቲ ጨረስኩ በአዲስ አበባ በረዳት ተመራማሪነት ስራቸውን የጀመሩት ፕሮፌሰር አፈወርቅ ወደ ጎንደር ዩኒቨርሲቲ በመዛወር ከሲኒየር ተመራማሪነት እስከ ምክትል የዩኒቨርሲቲ ዲን በመሆን አገልግለዋል። የመመራመር ፍላጎታቸው በተግባር መገለጽ የጀመረው የዶሮቸውን ዕድሜ ስንት ሊሆን እንደሚችል የማወቅ ፍላጎት ባደረባቸው የልጅነት ጊዜ ሳይሆን እንዳልቀረ ያስታውሳሉ። ሁለኮንታ አውራጃ ያደኩበት አካባቢ ስራ አዋቂ ሰዎች አፈር ውስጥ ለየት ያለ አፈር ለየት ያለ ድንጋይ ያለበት አካባቢ ሄደው ያለውን ያመጡ እና እሱን አቃጥለው ብረት ያወጣሉ። አሁን ሳስበው አይረን ኦር ነው፣ የእኛ ፋብሪካዎች ብረት የሚያወጡበት ማዕድን ነው እዛ ጋ ያለውና እሱን አቃጥለው እሱን ቀጥቅጠው ማረሻ የሚሰሩት ቢላዋ፣ የሚሰሩት ማጭድ፣ የገጠር ማጭድ የሚሰሩት፣ ፋብሪካ የሚሰራውን ሳይሆን፣ ሁሉንም ብረታ ብረት ነገር የሚሰሩት እንደዛ አድርገው ነው። ስለዚህ ያረጀ ብረት ሁሉ ወስደን ስንሰጣቸው ይገዛሉ፣ 1 ሳንቲም 2 ሳንቲም እንደዚህ ሰጥ። ይህ ግን ማረሻ ከፍ ያለ ስለሆነ ተለቅ ያለ ስለሆነ ይዘን እየሮጥን ሄድን፣ ስንሰጣቸው ሰማንያ ሳንቲም ሰጡን። በሰማንያ ሳንቲም ዶሮ ገዛን። ያቺ ዶሮ የጋራ ዶሮ ነበረች እና ትዝ የሚለኝ የሆነ ጊዜ ሶስት እንቁላል እናቴ በአስር ሳንቲም ሸጥቼአለሁ። ያኔ አስር ሳንቲም ሶስት እንቁላል ይገዛ ነበር እና የሆነ ጊዜ ላይ ተነጋገርና ከምንነሽ ጋር የኔ ሆነች። ከዚያ እያረጀች ሄደች። ከዚያ ትታረድ ተባል። አይ አትታረድም፣ እናቱ የዶሮ ዕድሜ ምን ያክል ዕድሜ ዶሮ እንደሚኖር ማወቅ ፈልጋለሁ ብዬ ሳትታረድ ኖራ ነው የሞተችው። ስለዚህ ከልጅነት የጀምሮ የዚህ አይነት ነገሮች ነበሩኝ። በትምህርት ሚኒስቴር እንዲሁም በተለያዩ ተቋማት ከመካከለኛ እስከ ከፍተኛ የስራ ኃላፊነት ቦታዎች ሰርተዋል። በአሁኑ ወቅት በአርማዎር ሃንሰን የምርምር ኢንስቲትዩት በዋና ዳይሬክተርነት ሀገራቸውን በማገልገል ላይ ይገኛሉ። የእሳቸው አበርክቶ በሀገር ውስጥ ብቻ የተገደበ ሳይሆን በዓለም አቀፍ ደረጃም በርካታ ውጤታማ የምርምር ውጤቶችን ከማሳተም ጀምሮ በተለያዩ የስራ ተልእኮች በጃፓንና በአሜሪካ አገልግለዋል። በምርምር ስራዎቻቸውም በርካታ እውቅና ተችሯቸዋል። ፕሮፌሰር አፈወርቅ በዓለም አቀፍ ደረጃ ካገኟቸው እውቅናዎች መካከል በጃፓን ጠቅላይ ሚኒስቴር የተበረከተላቸው የንጉሥ ሽልማት ለአብነት ይጠቀሳል። ውድ አድማጮቻችን ፕሮፌሰር አፈወርቅ ካሱን በሚመለከት ለዛሬው ያዘጋጀነው ፕሮግራም ያደመጣችሁትን ይመስላል። ሀብታሙ ታደሰ ያዘጋጀውን ማርታ ታምሩ ወደ እናንተ እያደረስኩ ቆይቻለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ቆይታን ተመኘን።